ጤና ይስጥልን፣ የፋኖ ዴይሊ ቤተሰቦች፣ አድማጭ ተመልካቾቻችን፣ መላው የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል ከተራ በዓል በሰላም አድረሳችሁ ለማለት እንወዳለን። ውድ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ በሶስተኛ ቀኑ የዘመቻ ሳጅን አደም አሊ ወይም አባ ናደውሎም እጅግ አስደማሚ ጀብዶችን ሲሰራ ውሏል። በዝርዝር እናስቃኛችሁ። በወልዲያ ከተማ ዙሪያም እጅን በአፍ የሚያስጭኑ ጀብዳዎች ሲሰሩ ከአገዛዙ ኃይል ጋር የጨበጣና የቡድን መሳሪያ ውጊያዎች ሲደረጉ ውሏል። የሰሜን ወሎ ዞን መቀመጫ በሆነችው ወልዲያ ከተማና ዙሪያ ገባውን የተደረገው ለአስጨራሽ ውጊያ እጅን በአፍ የሚያስጭነው በርካታ ጀብዶዎች ተገኝተውበታል። የቡድን የመካከለኛና የአነስተኛ የክላሽንኮቭ መሳሪያዎች ተተኳሾች በፋኖ ቁጥጥር ስር ውሏል። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ለሶስተኛ ቀን ያደረገ የሚገኘው የዘመቻም ሳጅን አደማሊ ወይም አባና ደው ትነቅነቅ በእነዚህ ከተማዎች ሲደረግ በርካታ ቀጠናዎችም ነጻ ወጥቷል። የወልዲያ ወረዳ ከወልዲያ ከተማ ውጭ ሙሉ ለሙሉ በፋኖ ቁጥጥር ስር የገባ ሲሆን ከሰምቦም፣ ስሪንቃም፣ መርሳም፣ መሃላምባም፣ ሊብሶም፣ ጊራናም፣ ውጫሌም እስከ ሀይቅና ደሴ ዙሪያ ገባው በፋኖ ቁጥጥር ስር ይገኛል። የመርሳ ከተማን የተቆጣጠሩ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ እዝ የልጅ እያሱ ኮር አካል የሆኑ የፋኖ አባላቱም በመርሳ ከተማ በመግባት በተሽከርካሪ የዞሩ ሕብረተሰቡን የማረጋጋት ስራዎችንና ማንኛውም የንግድና ሌሎች እንቅስቃሴዎቹ በጥንቃቄ እንዲከወኑ መልእክት አስተላልፏል። በተመሳሳይ በወልድያ ከተማ የአገዛዙ ኃይል ከባድ መሳሪያዎችና አመራሮችን ያሸሸ ሲሆን ጥቂት የከባድ መሳሪያ ተኳሾችን ብቻ በማስቀረትና ብረት ለበስ ፔምፔ ተሽከርካሪዎችን ከወልድያ ጫፍ ላይ በማድረግ የወልድያ ዙሪያ ገባ ተራራማ ስፍራዎችን ሲደበደቡ ብሏል። ከወልድያ መሀል መቻሬም፣ ጎላ መቻሬም ወደ ውደመንና ወደ ዋንዛዬ ገብርአምባ፣ ሰዋ ሜዳ አማ እንደዚሁም መውቀሪት ኪዳነ ምረት ጃርሳ መድኃኔ ዓለም ጃርሳ ቡና ረጋይና አካባቢውን በመድፍና በሞርተር ቀንቡላዎች ሲጨፈጭፍሏል። በዚህም በርካታ ንጹሐን ስለመጎዳታቸው የደረሰን መረጃ ያሳያል። ውድ የፋኖ ደል ቤተሰቦች፣ አድማጭ ተመልካቾቻችን በሶስት ቀናቱ የአፋባም ምስራቅ አማራ ቀጠና ሚኒሊክ እዝ እጅን በአፍ የሚያስጭኑ ጀብዳዎችና ታሪኮች ተሰርተዋል። እስከ ኮሎኔል የሚደርስ የአገዛዙ ሰራዊት ተደምስሷል። በፋኖ ቁጥጥር ምስር ውስጥ ገብተዋል ከከባድ መሳሪያም ተሽከርካሪዎች ጨምሮ ኦራል እና ልዩ ልዩ ፒካፖች የመከላከያ አምቡላንሶች እና የተለያዩ መሳሪያዎችም በቁጥጥር ስር ገብተዋል። ይህንን የሶስት ቀን የዘመቻ አባ ናደው ሶስተኛ ቀን ሎን በተመለከተ የምስራቅ አማራ ቀጠና ሚኒልክ እዝ ዋና አዛዥ አርበኛ ዋርካው ምሬ ወዳጀው፣ እንደዚሁም የአፋብሃ ማዕከላዊ ኮማንድ አባል ዝርዝር መግለጫ ይዞ ወጥቷል። አርበኛ ምሬ ወዳጆ በዚህ መግለጫው አበይት ነጥቦቹን አንስቷል። ለሰራዊቱ የእንኳን አደረሳችሁ ዜና አስተላልፏል። ከዚህ ባሻገር ሰራዊቱ ሊወስዳቸው የሚገቡ የጥንቃቄ እርምጃዎችን በዝርዝር አስቀምጧል። ወደ ፋኖ ዴሊ ቤተሰቦች ዋርካው ምሬ ወዳጆ ይቀጥላል። መግለጫውን እንድትሰሙ ጋብዝ ናችሁ። እኔ ከወዲሁ ሰናበታችኋለሁ። መልካም በዓል እንዲሆንላችሁ ተመኘሁ። ሰላም ሰላም ጤና ይስጥልን። ዋርካው ነኝ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ሚኒልክዝ ዋና ሰብሳቢ። እንግዲህ እንደሚታወቀው ዛሬ ሶስተኛ ቀናችን ነው ማለት ነው። የአርበኛ ሳጂን አደም አባናደው መታሰቢያ የትግል ጉዞ ዛሬም እንደቀጠለ ነው። በዚህ ትግል የአማራ ሕዝብ ለአራት አመታት ያለማቋረጥ በብዙ መከራ ውጣውረድ ያለፈ ነው። አሁንም ከዛው ያላነሰ ነው ማለት ነው። አሁን የመጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል። ለዚህም እንግዲህ በየቤትህ በየደጃፍህ ምሽጉን ጭሮ በማፈን ፋኖን ትደግፋለህ በማለት ህዝባችንን ከፍተኛ ስቃይ ሲያሰቃይ የነበረው የብልጽግናው መንግስት ዙፋን አስጠባቂ ማለት ነው። እንደሚታወቀው ሰሞኑን በከፍተኛ ድቆሳ ላይ ነው እንደምታዩት ያለው። ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ክፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይህን ትግል ከዚህ ደረጃ ደርሰዋን አሁን ላይ የያዘውን ትጥቅ ይዞ ሳይወጣ ሲገፍ ሲያሰቃይህ የነበረውን እየያስክ መታጠቅ አለብህ ማለት ነው። ስትታጠቅ እያመጣህ እያስመዘገብክ የቡድኑን መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለግከውን አንተ እየያስክ እንድትታገል ወይም መጠበቂያህን እንድትይ ስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ምኒሊክ እዝ እያደረጋችሁት ያለው ተጋድሎ ለእናንተም ከፍ ያለ ሞራን እንዲሁም አጠቃላይ ላፋ ባሃ በሙሉ ልብ የሚያሞቅ ከፍተኛ ተጋድሎ እና ትንንቅ ነው እያደረጋችሁ ያላችሁት እንደሚታወቀው የዛሬ ሶስት ዓመት የበላጎ ታሪክ የሚረሳ አይደለም። እንደሚታወቀው መከላከያ አንድ ወር የአማራ ልዩ ኃይል መከላከያ ኩማንዶ፣ ሁሉም ሳይቀር ከእግረኛ እስከ ኩማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን አንድ ወር፣ ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጄኔራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት። ስማቸውን ነገሌ ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ያንን የማይደፈር የመሰለ ምሽግ አንድ ወር ታግለው ያልሰበሩትን የሰበረበት ጊዜ እንደ አጋጣሚ ሆኖ ትላንት 15ና 16 ነው መስከረም፣ ያ ታሪክ የተሰራው ማለት ነው። አሁንም የማይነካ እና የማይዳሰስ የመሰለውን ያንን ታሪክ ደግሞታን ማለት ነው። ሰራዊታችንና ስለዚህ የህዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ሚኒልክዝ ይህን ያስመሰከረበት ቀን ነው። ይችን ቀን ዳግም ሁለተኛ ጊዜ እየሰሩት ነው ማለት ነው። አሁንም ለሶስተኛም ለአራተኛ ጊዜ ይቀጥላል። ስለዚህ በያላችሁበት ድሉም ተግባሩም ከእናንተ ጋር ይሁን። ጠላታችንንም እንግዲህ እኛ እውነትን ስለያዝነ እንዴት እንደሆነ እያሳየነው ነው። ውሸትን የያዘ ምንጊዜም የምባይካብ ነው፣ እንዴት እየተናደ እንደሆነ ይታወቃልና፣ አርበኞች እንኳን አደረሳችሁ ለዚች ቀን፣ እየደገማችኋት ነው ያላችሁት። በዚህ ከፍተኛ ኩራት ይሰማችኋን። ይህን ስታደርጉ ታዲያ ከአንድ ወታደር የሚጠበቅባችሁን መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት፣ የማንኛውም የስርዓቱ አገልጋይ፣ የመከላከያም አድማ ብተናም፣ ሚኒሻም፣ ማንኛውም የስርዓቱ አገልጋይ የተማረከ ወታደር መግደል ለእናንተም ለትግልም የሚበጅም አደለም። እንደ ትግል እንደ ዓለም አቀፍ ሕግም ያስወቅሳንም ያስጠይቃንም እንደ ሰብአዊም ተገቢም እንዳልሆነ ከአሁን በፊት ብዙ የተማማርንባቸው ነገሮች አሉ። ያንን በጠበቀ መንገድ የማረካችሁትን ወታደር አንተ እንዲነህ አንተ እንዲነህ አንተ እንዲነህ የሚባል ስም አያስፈልግም። እየተቀበላችሁ ስርዓት ባለበት ማስቀመጫ ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወደ አገሩ የሚሸኘው ይሸኛል፣ መቆየት ያለበት አካል ሊቆይ ይችላልና ይህን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በምትቆጣጠሩት ቦታ የምትቆጣጠረው የራስህን ከተማ ነው፣ የራስህን ቤት ነው፣ ተባረህ ወጥተህበት ተሳደህ የነበረው ነው። ዘለህ ስትገባ ተቋሞችን፣ የመንግስት መስሪያ ቤትን የህዝብ መገልገያ ናቸው። የስርዓቱ አይደሉም። የህዝብ መገልገያ ስለሆኑ ባንኮችን፣ ማንኛውንም መስሪያ ቤት መቆርቆር፣ መስበር፣ ምንም ነገር መነካካት፣ ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ከአንተ የሚጠበቅ አይደለም። ይሄን አደራላለሁኝ ማለት ነው። ህዝቡም በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረግክ ኖ ማለት እንዳለብህ መጠበቅ እንዳለብህ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው። ሌላውና የመጨረሻው ይሄ ብልጽግና ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ከሰው ቤት ገብቶ መፈተሽ፣ የሆነ ነገር ማድረግ፣ እርምጃ መውሰድ ይህም የተከለከለ ነው። ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና፣ ይሄንም አደራ እንላለን አጥብቀን ማለት ነው። ሌላው የመጨረሻው ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው። እኛ ተዋጊዎች ነን እንደሚታወቀው ከፍተኛ ድጋፍ ያስፈልገናን የማረክ ነው። ምርኮኛ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ፣ ስለዚህ ዝም ብለን ማስቀመጡ ደግሞ ከአለው የአቅም የሕክምናው የኢኮኖሚው፣ የምግብናው ችግር ሊገጥመን ስለሚችል ይህን የዓለም አቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው። ከዚህ የመጨረሻው የማስተላለፈው የአማራ ህዝብ ከዚህ በኋላ የማይቀርልህን ነገ ቢመለስም ይሄ ጠላት እንደማይምርህ ይታወቃል። ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍክ ልጆችህን ከጀርባም ከጎንም ከፊትም ሆነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን። ሌላውና የመጨረሻው እንደሚታወቀው የአብይ አህመድ ልክስክስ ወታደር ወይም ልክስክስ መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው የአማራ ህዝብ እየሄዱ ያሉት ማለት ነው። ስለዚህ የአማራ ህዝብ፣ ለምን ባንክህ ይዘረፋን ለምን ንብረትህ ይሄዳን? ይህን ከፊት ቆመህ ተኝተህ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ። ይህን ስል በግድ በጉልበት አቅምም ላይኖርህ ይችላን ይችላል። አንድ ሆነህም ከተነሳ ልታስገድድ ትችላለህ። እኛ በእኛ በኩል የምንነካው የምንሰብረው የምንዘርፈውም አንድም ነገር የለም። ስለዚህ አሁን እንደዚህ እያደረገ ያለው የአማራን ህዝብ ባዶውን አድርጎ ለመቅረት ነገ እንደሚታወቀው በአሻጋሪ ሆኖ በጀትም በድሮንም ለመቀጥቀጥ ህዝቡንም በኢኮኖሚ ለማድቀቅ ስለሆነ፣ መንግስት ነኝ ካለ ባንክን፣ ተቋምን እየዘረፈ ለምን ይሄዳል? እኛም አንነካም። እኛም ከነካን እንደ ህዝብ ቁመህ ማውገዝ ትችላለህ። እኛም እኛ ቃል እንገባልሃለን። እየዘረፈ የሚሄደውን ኃይል ግን ማውገዝም መጠየቅም ትችላለህ። እንቢ ካለም ችግሩ ከመንግስት እንደሆነ ይህን እንደ ህዝብም ትረዳለህ። ለዓለሙ ማህበረሰብም ድምጽህን ሰሚ ባይኖርህም ታሰማለህ ማለት ነው። ስለዚህ ብትችል መንገድህን እየዘጋህ እየዘረፈ የሚሄደውን ነው ማለት አለብህ። አቅም ካጣህም ደሞ የሚያደርገውን ገድል ማየት አለብህ። ከዚህ በተጨማሪ የአማራ ፋኖ አርበኞች በየደረሳችሁበት ቀፎ እያደረገው የሄደውን ባንክ አንተ በዙሪያው ብትልከሰከስሙም በኛ ሊማከክ እንደማይገባው ስለማምን ማንም ሰው ይኑረውም አይኑረውም፣ ባንኮችን የባንክ ጥበቃዎች ቀጥታ መሳሪያችሁን እያስቀመጣችሁ እናንተ ዙሪያውን እያስከበራችሁ መቀመጥ አለባችሁ ብዬ አስባለሁ። ማንም ሊነካችሁ የሚችል የለም። ስለዚህ ህዝብም ተዘርፈህ በመንግስት መሄድህን ማወቅ መቻል አለብህ ብዬ አስባለሁኝ ማለት ነው። አመሰግናለሁ።